ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ሀይሚዬ በሚገርም ፕራንክ መታለች ማለት ነው። እሱንም እንግዲህ ትናንትና ቡራዬ ምግብ ሰርቶ ምግቡ ላይ ጨው አድርጎ እንግዲህ ካልበላሽ እያለ ሲያስገድዳት ነበረ። እናም ግን እሱንም ለመበቀል ከዛም ባለፈ ደግሞ ብዙ ሰዎች ብሩኬ አብሯት እንግዲህ መኖር ጀምሯል እና ያንን በተመለከተ ያው ሰዎች ብዙ ጥርጣሬ ይጠራጠራሉ። ያንን ጥርጣሬ ደግሞ እኔ እስኪ ዛሬ እሱን ጠይቄው እሱ ለእኔ ምን አይነት መልስ እንደሚሰጠኝ ማወቅ ፈልጋለሁ ብላ እንግዲህ ጥርጣሬው ምንድን ነው? ባብሮ ያድራሉ የሚል ነው እና ሐይሚዬ አንተ መሬት ላይ ከምተኛ እኔ ቢያንስ ወይ መሬት እተኛ አለ ወይንም ደግሞ አንድ ላይ አብረን እንተኛ ብላ እንግዲህ ጥያቄ ያቀርባለታለች። ለቡራ ማለት ነው ይሄ ጥርጣሬ ምናምን ለተባለው ነገር እውነት ለመናገር ሁለት ፍቅረኛዎች አንድ ቤት እየኖሩ አንድ ቤት እየኖሩ ለየብቻ ይተኛሉ ወይም እንተኛለን ቢባል ማንም ሰው አያምንም እኔም አላምንም ማለት ነው። እኔም አላምንም፣ ግን የእናንተን ደግሞ እንግዲህ አላቅም። እግዚአብሔር ነው የሚያውቀው። ሁሉም ሰው ደግሞ አንድ አይደለም ማለት ነው። ለማንኛውም ሰዎች ቢጠረጥሩም ባይጠረጥሩም፣ እናንተ ባብራችሁ ብተኙም ባተኙም፣ ብተኙ ፍቅረኛሞች ናችሁ፣ ባተኙም ባተኙ የራሳችሁ ፍላጎት ነው ማለት ነው። ገባችሁ አይደለም? ምንም አስነዋሪ ምናምን የሚባል ነገር አይደለም ማለት ነው። ከዛ በተረፈ ልጆች ወለዱ ልጆች ወለዱ የምትሉ ልጆች አላቸው። እኔ ልጅ ከመውደዳቸው በፊት ስርዓት በተሞላው መልኩ ቤተሰብ ከሽማግሌ ተልኮ ተጋብተው ተመርቀው ከዛ በኋላ ነው ልጆች መወለድ ያለባቸው እንጂ አሁን ሐይምዬ እና ቡራዬ ባሉበት ሁኔታ ላይ ገና ፍቅረኛሞች ናቸው። ቤተሰብ ጋር ምንም አይነት ነገር ሳይላክ ልጅ እንዲወልዱ ምናምን እኔ አልመክርም አልመክርም። እኔ ቅድሚያ ግን መደረግ ያለበት ነገር ብዙ ነገር ስላለ ማለት ነው፣ ለቤተሰብም ክብር፣ ለእነሱም ክብር ሲባል እና ብዙ የሚቀድሙ ነገሮች ስላሉ መጀመሪያ ራሳቸውን ያዘጋጁ። ከዛ በኋላ ወደ ፋሚሊ ጋር ሽማግሌ ተልኮ ሽማግሌዎች ተቀብለው ምናምን፣ ከዛ ሰርግ መደገስ አለመደገስ የራሳቸው መብት ነው ማለት ነው። ከፈልጉ ይደግሳሉ፣ ካልፈልጉም አይደግሱም። ከዛም ቤተሰብ በደንብ ካወቀ በኋላ በቤተሰብ ተመርቀው ነው አራት ልጆች መወለድ ያለባቸው። ገባቸው አይደል? እንደዛ ነው ብዬ አስባለሁ። እንግዲህ ቡራዬ ጥያቄውን ሲጠይቅ ትንሽ ግር ብሎታል። ችግር የለም። ያው መጀመሪያ ላይ እሷ እንዳዘነች ምናምን አድርጋ ነው እኔ አልጋ ላይ እየተኛሁ አንተ መሬት ላይ መተኛት የለብህም ሙሽዬ የሚሆን የሆነ ነገር ብላኛለች። ተመልካችም እንደዛ እያለ ነው። እና በቃ ወይኔ ፍራሽ ዘርግቼ እተኛለሁ አንተ አልጋ ላይ ተኛ ነበር ያለችው እናም ቆየት ብላ ደግሞ ለምን ባብረን አንተኛም የሚለውንም ሀሳብ አምጥታለት፣ በፍጹም አለቀ። በፍጹም የማይሆን ነገር ነው አለ ቡራ። የማይሆን ነገር ነው፣ ባብረን አንተኛም ጊዜው አይደለም አለ ማለት ነው። እና ግን እንደዚህ አይነት ወንድ ይገኛል፣ ቤተሰብ ይገኛል ብላችሁ ታስባላችሁ? አስባችሁታል ከፍቅረኛችሁ አንድ ክላስ ቤት እየተኛችሁ አብራችሁ ሳተኙ ወይ የሆነ ነገር እንትን ሳትሉ፣ ከባድ እኮ ነው፣ ይከብዳል። ግን ቡራ ትግስተኛ ነክነት እኔ ትግስትን ሳላደንቃላል። ትግስትን ብቻ ሳይሆን ደግሞ ጨዋነት፣ ራስን መቆጣጠር የሚባል ነገር አለና አሪፍ ነው፣ ደስ ይላል። ግን ማለት ነው ያላችሁ መከባበር፣ ይሄ በቃ አላማም ስላላችሁ ነው። ልጆችን ቢከሰቱ ምናምን እያለችው ነበረ ና እሱ ሳይሆን በቃ አይ በፍጹም ነው ያላት። በቃ ድምድም አድርጎ ማለት ነው እና ይሄ ለእሷም ክብር ስላለው ነው። በነገራችን ላይ አላማ አለው። መጀመሪያ ምን መደረግ እንዳለበት ስለሚያስብ ነው። በነገራችን ላይ ቡራ ይሄንን መልስ የመለሰላት ማለት ነው። እሷም ያው ጥያቄ ነጠየቅ እንጂ እሷም ያ ነገር እንትን ፈልጋ ምናምን አይመስለኝም እንደዛ ያለችው ማለት ነው ግን ሐይሚዬ የሆነ ነገር ስለ ሰምቻት አለው ቡራ የራሱን ህይወት ሲጀምር ሲሄድ ያልሹ ለምንድን ነው? ከዚህ በኋላ ቡራ አንድ ቤት መኖር ከጀመራችሁ ለምንድን ነው የራሱን ህይወት የሚጀምረው? ወይንም ደግሞ ለራሱ ተከራይቶ የሚወጣው ለምንድን ነው? ኦሬዲ እኮ በቃ ከአንቺ ጋር እየኖረ ነው። ቤትን ብትቀይሩ ወይ ሰፋ ያለ ቤት፣ ክላስ ያለው ቤት ተከራይታችሁ አንድ ላይ መኖር ነው እንጂ አንድ ላይ እየኖሯችሁ እንደገና ደግሞ ሌላ ነገር ማሰብ የለባችሁም ብዬ ነው የማስበው። እንደውም በይበልጥ ቀረ ቤታ የሚኖራችሁ አንድ ላይ ስትሆኑ ነው ማለት ነው። እና ቡራ ከዚህ በኋላ ከቤት መውጣት የለበትም። ከፈለጋችሁ ያው ባብረና አንተኛም የሚለው ነገር ከጠነከረ ቢያንስ ሁለት ክላስ ቤት ቤታቸው። በነገራችን ላይ እኮ ማለት ነው እንደ እነዚህ ቤቶች እኮ ቢልዲንጎች እንትን አላቸው፣ ክላስ ቤት እኮ አላቸው። አንድ መኝታ ቤት ብቻ አይደለም። እኔ ግን የጠረጠርኩትን ልንገራችሁ፣ ቤተሰብ ያው ብትሳደቡም ተሳደቡም ማለት ነው። ልንገራችሁ የጠረጠርኩትን፣ ጥርጣሬ አለ በውስጥ የሆነ ጥርጣሬ፣ ልንገራችሁ? አልናገርም የሆነ አይ ማለት ክዳስ ቤት አላቸው፣ በነገራችን ላይ ማለት ቤቱ ለማንኛውም ቸገር የለውም። ይመቻቸው አቡ ይመቻቸው። እና አራት ልጅ አራት ልጅ እምትሉ ደግሞ ተረጋጉሽ። ቀስ ብለው ቀስ ብለው ይወልዳሉ። ልጅ ናቸው ገና ብዙ ነገር ይጠብቃቸዋል። እና ቀደሚያ መደረግ ያለበትን ነገር ያደርጋሉ ብዬ ነው የማስበው። በተረፈ ያው ዛሬ በጣም አምሮባቸዋል፣ ተውበዋል። ሐይሚዬም ቡራዬም ሐይሚ በጣም የሆነ እንዴት ብዬ ልንገራቸው ቡራን በቃ አይን አይኑን አይን በስስት ነው የምታየው አይታቸው ከሆነ በስስት በቃ አይኖቿ ምናምን ስለም ደም ደም ደም ደም ደም ደም ይላሉ ስታወራው ማለት ነው። እና የውቃ አይለኝ የፎን ቃል ይገባላት ቡራጋ ማለት ነው። እና ታቃራችሁ፣ ሴቶች እኮ ስስ ልባችን ስስ ነው፣ ስስ ነው። እና የሆነ ፍላጎትም ያላት ይመስለኛል ሀይሚ በነገራችን ላይ ይቅርታ፣ የሆነ ፍላጎት ያላት ይመስለኛል ማለት በቃ ይሄ ማንኛውም ሰው የሚኖሩ ነው። ሐይሚ ብቻ አይደለችም። ይሄ ምሳሌውን በእሱ አንተ ልበል እንጂ ማንኛውም ሰው ፍቅረኛ ሲይዝ ከፍቅረኛው ጋር በቃ የሆነ የሆነ ነገር ምናምን ምናምን ፍላጎት ሊኖረው ይችላል። እና ሐይሚ ጋር ግን የሆነ ፍላጎት አለ ምንም ጥርጥር የሌለው። እና ቡራ ደግሞ እንግዲህ ያው ከብዙ ነገሮች አሁን ላይ ቁጥብ ቁጥብ እያለ ነው ማለት ብዙም መቆጠብ ደግሞ ጥሩ አይደለም። ቤተሰብ አይመስላችሁም ማለት ፍቅረኛሞች ናቸው ከተባለ ማም በአውሮ ማደሩ ምናምን ግን ምንድን ነው ችግር የሚያመጣ መልስ ልደበላልቅ ከሆኔ ምንም ከአላማ ምንም ዝንፋ አያደርግም። ከምንም ዝንፋ ግን መውለድ እኔ መውለዱ ላይ ግን ግዴታ ቤተሰብ ጋር መላክ አለበት። ቤት ሽማግሌ ማለት ነው። ብሩክ ሐይሚ ቤተሰቦች ጋር ሽማግሌ ይልካል፣ ይቀበላሉ ከፈለጉ ሰርግ ያደርጋሉ ማለት ነው። ከዛ በኋላ ነው ልጆች መምጣት ያለባቸው። ግን ይሄ ባብሮ ማደሩ ምናምን ምናምን እንግዲህ አንድ ቤት እየተኖረ የሚለው ጥያቄ የብዙዎቹ ጥያቄ ነው። እኔም ጥያቄ አለኝ። ግን ያው የነሱ ፍላጎት ደግሞ ምንም ማድረግ አይቻልም። ቤተሰብ ይሁን ይሁን ብለናል። ማለፍ ያለብንን ነገር እንለፈው፣ እንለፈው በጥያቄ ማለት ነው። ግን አስተማማኝ ነገር አይደለም። እናንተስ ብትሆን ቤተሰብ እኔ እኔ ከፍቅረኛ ጋር አንድ ቤት እየኖርኩ ባብሬው አልተኛ ማለት አልችልም፣ አልችልም። እሷ አንተኛም ቢለኝ ራሱ ነው። ይሄ ጅን አንተኛው ባብሬው ስሬስ ማለት ነው፣ ወይንም ደግሞ ባብሬው አልኖረም። እናንተስ እንዴት ነው?